ሰው አይደለ እንዴት አይዘው እና ማለት ነው። አሁን ፍዜ ፍቅረኛ የለውም ነው እንዴ? እሱ እኮ የሁላቸውም ታላቅ ነው አይደል። ራሴን አጠፋለሁ አላለ ወይ ማልቲ ያለ ይሄ ፍቅር እኮ ፈርዶበታል የምር። እና ራሴን በነገራችን ላይ ማለት ነው ራሴን አጠፋለው ምናምን የሚለው አሉ። አብዛኛዎቹ ማለት ነው ራሴን አጠፋለው የሚሉት የምር ከልባቸው አፍቅረውት አይደለም ወይም እሷ ወይም እሱ ከልባቸው የሚያፈቅር ሰው ራሴን አጠፋለሁ አይልም። ራሷ ከልቧ ካፈቀረችው የእሱ ደስታ ራሷ ሊያስደስታት ይገባል። እሱም እንደዛው ማለት ነው። እሷ እራሷን አጥፋት በምድርም በሰማይ የማትቀበልበት ቦታ ማለት ነው። እና ከልቧም ስላላፈቀረችው ነው እንደዛ የምትለው እንጂ ፍቅር ሕይወት ይቀጥላል ሲቀጥል ፍቅር ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ፍቅር ማለት ነው፣ የማይቀየር የማይቀየማችሁ የማይሰለቻችሁ የማይጠላችሁ ማለት ነው። ኢየሱስ ክርስቶስ የድንግል ማርያም ልጅ እና ፍቅር ለፍቅር ራሱን የሚያጠፋ አለ ብዬ አላስብም። ቢኖርም ራሱ ድሮም አላፈቀረ ማለት ነው። ለይስሙላ ነው የሚባለው። ለይስሙላ ነበር ያፈቀራት ማለት ነው እንጂ ያፈቀረችው እንጂ ለሱ ብላ ራሷን አታጠፋም። ቢኮዝ መሆን ስለሌለበት ማለት ነው። የሱ ደስታ ከሱ ሞር ሊያስደስታት ይገባል ማለት ነው። ግዴታ እኮ ያፈቀዳችሁት ሰው ግዴታ የእናንተ ማድረግ የለባችሁም። ግዴታ ማለት ነው የለባችሁ። ምክንያቱም የእሱም ድሮም ያንቺ ስላልሆነ ማለት ነው። እሱም ድሮም ለሱ ስላልሆንሽ ብታፈቅሪውም ብታፈቅራትም ለሱ ብለሽ ራሱ ልድ ደሰችል ይገባል ማለት ነው። ግን በአሁኑ ሰዓት እንደዚያ አለ ብዬ አላስብም። የለም አላደለ በቀላ እኔ እንጃ በስማም፣ በጣም የሚያስጠላ ነገር ነው ብዬ አስባለሁኝ። አሁን እንደ አብርሃም አብርሃም አሁን የድሮ ፍቅረኛዋን የተነሳችበት የድሮ ቪዲዮ እያወጣች ነው ከረፈደ በኋላ ማለት ነው። ይሄ በቀላ ይባላል እና እግዚአብሔር ይቅር ይበለን። ሶ እንደዛ ከልብ የሚያፈቅር ሰው እንደዚያ ያደርግም ብዬ አስባለሁኝ ማለት ነው እና ፈፄ ይመች። ምላሹን ጠብቅ ማለት ነው። በምን መንገድ እንደምትመጣብህ ቅመሟ፣ የማይነካ ነክትሃል እያለች ነው እንግዲህ። እሷ ባትሆን አላፈቅራትም ነበር አላለ? ይገርማል።